አክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ አገዛዙ በአየር ኃይሉ በመታገዝ በአማራ ክልል የሚያካሄደው ዘመቻ እንደቀጠለ ነው። ፕሬዝደንቱ ተጣምረው እያተራመሱን ነው ሲሉ ከሷል። ጄኔራሉ ደግሞ የሚካሄደው ዘመቻ የማጽዳት ነው ብለውታል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ ክልሉ ከቁጥጥር ወጥቷል ሲል የእንግሊዙ ሚዲያ ተቋም ዘግቧል። ዘጋርዲያን ፋኖና መንግስት በክልሉ ያሉበትን ቁመናና የአማራ ክልል ቀውስንም ተንትኗል። ወደ እናንተ ይቀርባል። ጠቅላይ ሚኒስትሩ ሰላም ስለሌለ ምርጫ አያስፈልግም የሚሉን ስርዓተ መንግስቱን ለማፍረስ ነው ሲሉ ተናግሯል። አገዛዙ እየተዘጋጀበት ነው በሚለው ምርጫ ብቻውን ሊወዳደር የሚያደርገው እንቅስቃሴ ደግሞ ከተለያዩ አካላት ተቃውሞ እየገጠመው ነው። የኦፌኮ መረራ ጉዲና ቢያንስ ሰባ በመቶ የሀገሪቱ አካባቢ ምርጫ ለማካሄድ አይችልም ብለዋል። ትሰሙታላችሁም። ህወሓት የጦር ወንጀለኛ ወታደሮችን በመልቀቅ የተጀመረ የጄኖሳይድ ክህደት ነው ሲል ገልጿል። የብልጽግናው መንግስት ደሞዝና ነዳጅ መከልከልን ጨምሮ የትግራይ ህዝብን የማጥፋት ፕሮጀክቱን ቀጥሎበታል ሲልም ወቅሷል። ይህንንም ይዘናል። ክልሉ እስካሁን ሶስት ሰዎች ከማርበርግ ቫይረስ አገግመው መውጣታቸውን አሳውቋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖምም ከቫይረሱ አገግመች ስለተባለችው የ15 ዓመት ታዳጊ ጽፈዋል። ሌላኛው መረጃችን ነው። አሜሪካን ማጥቃት የሚችል ሚሳኤል ታጥቀናል ላሉ ኪም ጆንግ ኡን፣ የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው የአሜሪካን የምዕራብ ጥረፍ ድረስ ሊደርስ የሚችል ሚሳኤል እንዳላት መግለጻቸው ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። አገዛዙ በአየር ኃይሉ በመታገዝ በአማራ ክልል የሚያካሄደው ዘመቻ እንደቀጠለ ነው። ፕሬዚደንቱ ተጣምረው እያተራመሱ ነው ሲሉ ከሰዋል። ጄኔራሉ ደግሞ የሚካሄደውን ዘመቻ የማጽዳት ነው ብለውታል። ህዝብን መግደል፣ አምራችን ዜጋ መጨፍጨፍ፣ እርስ በርስ ማጋደልን ማጽዳት እያሉ መግለጽን የአራት ኪሎ አስተዳደር በሀገሪቱ ያስተዋወቀው ተግባር ነው። ሜጀር ጄኔራል ብርሃኑ ጥላሁን የተባሉት ወታደራዊ አዛዥም ጎጃም ላይ በተደረገ ስብሰባ ላይ ሲናገሩ የተደመጡትም አሁን የማጽዳት ዘመቻ ላይ ን በማለት ነው ይህን መልቀም ማጽዳት ማስወገድ እያለም በሀገር ሀብት የሚገዛ ጦር መሳሪያንም የላከ እየተዋጋ የሚገኙ አገዛዙም የክልሉን ጦርነት በጦር ጀትና ድሮን ጭምር አጅቦ የሚያከናውነውም ሆኗል። ከሳምንት በፊት በወሎ ቀጠና ባሰል አካባቢ እንደተደረገው ሁሉም ትናንት አመሻሽ ላይ ደግሞ በሰሜን ወሎ ና ትግራይ አዋሳኝ ስፍራዎች አካባቢ እንዲሁ የጦር ጀቶች ተልከው ታይተዋል፣ ድምጻቸውም ተሰምቷል። በነዚህ የጦር ጀቶች ጥቃት ባይፈጸምም በሌላ በኩል ዛሬ ው በወሎ ቀጠና ደገር ተብሎ በሚጠራውና ና የፋኖ ኃይሎች ይዞታ ነው ተብሎ በሚታመን ስፍራ የድሮን አሰሳዎች ነበሩ። ከሁለት ቀናት በፊት በጎጃም ቀጠና ከቋሪት እስከ ደጋዳሞት ከነበሩ የድሮን አሰሳዎችና ና ቅኝት በኋላም ትናንት መራዊ አቅራቢያ፣ ከትናንት በስቲያ ደግሞ ደጋዳሞት ዳማ ማርቆስ ላይ የድሮን ድብደባዎች መፈጸማቸው የሚዘነጋ አይሆንም። ዛሬ በክልሉ ጠንከር ያለ ውጊያ ከተመዘገበባቸው አካባቢዎች ውስጥ ጎንደር ቅርብርቀት ምንዞሮና ና አምቦ በር ተብሎ የሚጠሩ ስፍራዎች አካባቢ ሆነው ይጠቀሳል። የመንግስት ወታደሮች ወደ ፋኖ ኃይሎች መገኛዎች በማቅናት የከፈቱት ዘመቻን ተከትሎ የተደረገ ሙጊያ ነው። የፋኖ ኃይሎች ደግሞ በመንግስት ኃይሎች ካምፖች ላይ ጥቃት አድርሰው ሰብአዊ ጉዳት ማጋጠሙን አሳውቋል። አዊ ዞን ቲሊሊ ከተማ የአድማ ብተና አባላት ላይ የተፈጸመው ጥቃት ቀዳሚው አብነት ነው። ደንበጫ አካባቢ ዋድ ኢየሱስ አዲስ አለም በተሰኘ ስፍራ የተፈጸመው ጥቃት ደግሞ ሌላኛው። በክልሉ የቀጠለውን ቀውስ ተከትሎ ጠቅላይ ሚኒስትሩ ከሳምንታት በፊት ወደ ጎንደርና ባህር ዳር አቅንተው ካስተላለፉት መመሪያ ውስጥ የክልሉ ሹማምንት ወደ ተለያዩ የክልሉ ቦታ ች ተጉዘው ህዝቡን ያወያዩ የሚለው አንዱ ነበር። በሰሜን ሸዋ ዞን ደብረ ብርሃን፣ በወሎ ቀጠና ደግሞ ኮምቦልቻና ደሴ አቶ ተመስገን ጥሩነህ ጭምር የተገኙባቸው መድረኮች፣ ራሳቸው አብይ አህመድ ደግሞ በኦሮሞ ብሔረሰብ አስተዳደር ዞን ከሚሴ የታዩበት ስብሰባም የሚጠቀሱ ናቸው። አቶ አረጋ ከበደ ወደ ላሊበላ ያደረጉት ጉዞ በፋኖ ኃይሎች ጥቃት ሳይሳካ ስለመቅረቱ ተዘግቦ እንደነበርም የሚታወስ ነው። ከሰሞኑ ወደ ምስራቅ ጎጃም የተለያዩ ወረዳዎች የተጓዙት የክልሉ ፕሬዚደንት ከቅርብ ጊዜ ወዲህ ተደጋግሞ ነገረውን ተጣመሩብንን ጉዳይ እያነሱ አቅርበዋል። ወደ ጫካ የወጡ ኃይሎች ከአማራ ህዝብ ታሪካዊ ጠላቶች ጋር እየሰሩ ነው፣ ከጠላት ጋር ተባብረው እያተራመሱ ነው፣ ዓላማቸው ሀገርን ማፍረስ ነው ወዘተ ሲሉም ነው የተሰሙት። እኒህ የአራት ኪሎ አገዛዝ የባህር ዳር ወኪል በሰላማዊ መንገድ ታገሉ፣ እጅ ስጡ እያሉ ሲጠይቁም ተደምጧል። የክልሉ የብልጽግና ሹማምንት ተላላኪ የሚሉትን ህዝብ በድሮን መገደልን፣ መደፈርን፣ በጅምላ መታሰርን ሰላም እያሉ ሰላሙን የሚያሳጡትን የአገዛዙን ድርጊቶችን ማውገዛቸውን ዘንግተው ከአራት ኪሎ የሚላክላቸውን የስብሰባ አጀንዳ በየወረዳው ማነብነባቸውን ግን ቀጥሏል። በእርግጥ አቶ አረጋ ከበደ ከዚህ በፊት ትተዋቸው የፋኖ ኃይሎችን የተቀላቀሉ ጠባቂዎቻቸውን ህዝቡ በድሮን ተጨፈጨፈ ተብለው ሲነገሩ እኔ ምን አገባኝ የሚል ምላሽ ሲሰጡ ሰምተዋቸዋል ና ነገሩን ብዛም አስገራሚ አይሆንም። ከፕሬዚዳንቱ ጋር ስትሆን የሚመቻችሉ ለግልህ የሚመቻችሉ ነገሮች ሊኖሩ ይችላሉ። ነገር ግን የእኔ ምቾት ብቻ ዋጋ የለም። እኔ መልካም ሁኜ ህዝቡ የመልካም ጋር የምትተኛው እንቅልፍ ጥሩም ስለማይሆን በጣም ለሚሊተሪ ክብር አለኝ። አሁን ብዙ ጓደኞችም ያውቁኛል፣ ለሚሊተሪ ትልቅ ክብር አለኝ። ግን በቃ አሁን በሚደረገው ድርጊት በቃ የመጨረሻ ተስፋ ቆርጫለሁ። የህዝቡ በድሮን እየተጨፈጨፈ ራሱ የሆነ ቪዲዮ ተለቆለበ እና ሲጠየቅ ያረጋ ከበደ እኔ የማውቀው ነገር የለም ያለ በጣም ተስፋ ያቆረጥኩ ያኔ ነው። ይህ በእንዲህ እንዳለም ክልሉ ከቁጥጥር ወጥቷል ሲል የእንግሊዙ የሚዲያ ተቋም ዘግቧል። ዘጋርዲያን ፋኖና የመንግስት ኃይሎች በክልሉ ያሉበትን ቁመናም የአማራ ክልልን ቀውስንም ተንትኗል። ኢትዮጵያን እየሰነጣጠቅ ያለው ሌላኛው ጦርነት የሚለው የጋዜጣው ሐተታ በቦታው በመገኘት ያጠናቀረው ሲሆን ኢትዮጵያ ውስጥ ከጦርነት ወደ ሌላ ጦርነት መሸጋገር እየተለመደ ያለ ጉዳይ ስለመሆኑ ያነሳል። እንደ አውደውጊያው ስፋትና የጥፋቱ መጠን ሰፊ ሽፋን ሳይሰጠው የቆየው የአማራ ክልሉ ቀውስ ከቅርብ ጊዜ ወዲ የሚገነባ ጥቂቱን ቢሆን የኢትዮጵያ ወቅታዊ ሁኔታ ለዓለም የማሳያ ምክንያት ሆኖ በነዚሁ ዓለም አቀፍ የመገናኛ ብዙሃን በኩል እየቀረበ ነው። ዘጋርዲያን ከቀድሞ የአማራ አማራ ኃይል አባላት ጭምር የተውጣጡ ታጣቂዎችን ያካተተው ፋኖ በከልሉ ትልቅ ቦታን ተቆጣጥሮ ይገኛል ሲል ይገልጻል። የአብይ አህመድ መንግስትም ያጋጠሙትን የሽምቅ ተዋጊዎችን ትግል ለመግታት የሚፈጽማቸው የወንጀል አይነቶች መበረካታቸውን ያብራራል። እገታ፣ ጾታይ ጥቃት፣ ጅምላ ግድ ያና የመሳሰሉ ተግባራት በሰላማዊ ነዋሪዎች ላይ በመንግስት ኃይሎች መፈጸማቸውንም ያነሳል። አሁን የአማራ ክልል ያለበት ሁኔታ ከቁጥጥር ውጭ የሆነ ነው። ከሁለት ሚሊየን በላይ ህዝብም አጣዳፊ ሰብአዊ ድጋፍን የሚሻ ነውም ብሎታል። የአማራ ህዝብ በተለይም በቅርብ ዓመታት በተለያዩ ስፍራዎች የተፈጸሙ ጭፍጨፋዎች ሰለባ ሆኗል የሚለው ጋዜጣው አሁን ደግሞ በክልል ውስጥ ግድያ ዕለታዊ ሆኗል የሚለውን አንስቶ ለሁለት የተከፈለ ሆኗል፤ ከፊሉ የፌዴራል ኃይሎች፣ ከፊሉ ደግሞ በፋኖ ቁጥጥር ስር የሚገኝ በማለትም ነው ያሰፈሩም። የፋኖ ኃይሎች ቁጥጥር ያለባቸው አካባቢዎች ላይ በመንቀሳቀስ መልክቶ የፎቶ ማስረጃዎችንም ሰንዶ ዘገባውን ያሰራጨው ዘ ጋርዲያን ከፋኖ ኃይሎች በኩል ያላቸውን ፍላጎት መጠየቁን አስረድቷል። ፋኖ በአማራ ክልል ሙሉ ቁጥጥር መውሰድና የአብይ አህመድ መንግስትን መገርሰስ እቅድ ያለው ኃይል ነው በማለት የፋኖ ኃይሎችን የስልጠና መርሃ ግብር ተመልክቶ ወደ እነዚህ ታጣቂዎች ለመቀላቀል ዋና ዋና ምክንያት ያላቸውንም ያስቀምጣል። ጭቆናና ፈናቂ የብልጽግናው መንግስት ጥላቻን በቀዳሚነት አንስቶ፣ በሌላ በኩል በጦርነትና በልማት እጦት የደቀቀ ክልል ውስጥ ወጣቶች ሌላ አማራጭ ማጣታቸው ለመቀላቀላቸው ምክንያት ሆኗልም ብሏል። አንዲት የፋኖ አባልን የጠየቀው ጋዜጣው እንዴት እንደተቀላቀለችም አንስቶላታል። አሁን ካለሁበት ሰላሳ ኪሎ ሜትር ርቀት አካባቢ ነበር የምኖረው። አንድ ቀን ጓደኛዬን የመንግስት ወታደሮች አፍነው ወሰዷት፣ ከዛም ደፈሯት፣ በመጨረሻ መንገድ ላይ ጣሏት። በዛች ቅጽበት መዋጋት እንዳለብኝ ወሰንኩ የሚል ምላሽም ሰጥታለች። የአብይ አህመድ መንግስት በክልሉ ድሮንም በመጠቀም ጭምር የሚፈጽማቸው ግድያዎችና ጾታዊ ጥቃቶች እስራቶችና በደሎች መንግስትን የሚጠሩ ወጣቶች መሰባሰቢያ ምክንያት እንደሆነም በማከል በማሳያነትም ብልባላ በተባለ ስፍራ የመንግስት ድሮን አንዲትን የ83 አመት መነኩሴን መግደሉንና የአምስት አመት ታዳጊን ደግሞ ክፉኛ ማቁሰሉን ያስታውሳል። በጥቅሉ በክልሉ ያለው ነባራዊ ሁኔታ በተለይም ሰብዓዊ ቀውሱ እየተባባሰ መምጣቱን አብራርቶ ከትግራዊ ጦርነት ወዲህ 670 ሺህ የውስጥ ተፈናቃዮች ያሉበት ስለመሆኑም ገልጿል። አሳዛኙ ነገር የሰብአዊ እርዳታዎች በፌደራል መንግስት ኃይሎች ኬላዎች እንዳይሸጋገሩ ይከለከላሉ፣ የጤና ጣቢያዎች ጥቃት ኢላማዎች ይደረጋሉ ያደርጋሉ የህክምና ባለሙያዎች በማከማቸው ጭምር ይታሰራሉ ፋኖ ተብለውም ይፈረጃሉ ወዘተ እያልም አትቷል ዘጋርዲያን ጠቅላይ ሚኒስትሩ ሰላም ስለሌለ ምርጫ ያስፈልግም የሚሉን ስርዓት መንግስቱን ለማፍረስ ነው ሲሉ ተናግሯል። አገዛዙ እየተዘጋጀውበት ነው በሚለው ምርጫ ብቻው ሊወዳደር የሚያደርገውን እንቅስቃሴ ደግሞ የተለያዩ አካላት እየተቃወሙት ነው። የኦፌኮ መረራ ጉዲና ቢያን ሰባ በመቶ የሀገሪቱ አካባቢ ምርጫ ለማካሄድ አያስችልም ብለዋል። በህገወጥ መንገድ ተመስርቶ ያለ ጠቅላላ ጉባኤ ህገወጥ ምዝገባ ናከነውኖ ህገወጥ የተባለን ምርጫ ናከነውኖ ሀገሪቱን እየገዛ የሚገኘው የበልጽግናው ፓርቲም ኢትዮጵያን በውስጥ የጦርነት እና ረሃብ በውጭ የዲፕሎማሲ ኪሳራ ውስጥ እንድትዘፈቅ ማድረጉ ያለፉት አመታት መገለጫዎቹ ናቸው። ብልጽግና ህገወጥ በሆነ መንገድ ያደረገውን ያለፈውን ምርጫ እንኳን ሁነኛ ተፎካካሪ ሊሆኑ እንደሚችሉ የገመታቸውን ኦነግና ኦፌኮን በተለያየ መንገድ በማዋከብ ከምርጫው እንዲወጡ አድርጓቸዋል። ምክንያቶች ተፈልገው እንደ አቶ ጀዋር መሐመድ፣ እስክንድር ነጋም፣ በቀለ ገርባና ልደቷ እያሉ ያሉ ፖለቲከኞችንም በወቅቱ አስሮ ነበር። የጦርነት አጋሮቹ የነበሩት ኢዜማና በንን ይዞ ያደረገው ምርጫ ነው እንግዲህ እንደ ዲሞክራሲያዊ ምርጫ አድርጎ ደጋግ ደግሞ ሲያቀርበው የከረመው ዘንድሮ ይባስ ብሎ እንኳን ፉክክር ያለበት ምርጫ ለዜጎች በህይወት የመቆየት ምርጫን እንኳን ያሳጣው ብልጽግና እየተዘጋጀበት ያለውን የተመረጡ ቲያትሩን የሚቃወሙ አካላት ድምፃቸውን እያሰሙ ነው። የኦፌኮ መረራ ጉዲና ሀገሪቱ ውስጥ ምርጫ ቢካሄድ እንኳን ምርጫ አይሆንም ሲሉ ውድቅ አድርገውታል። በማነጻጸሪያነት ያቀረቡት ደግሞ የተሳተፉባቸውን የኢህአዴግ ዘመን ምርጫዎችን ነው። በዛ ወቅት ቢያንስ ተቃዋሚዎቹ በመላ ሀገሪቱ ተዘዋውረው እጩዎቻቸውን መመዝገብ ታዛቢዎቻቸውን ማ ደራጀት እና ቅስቀሳ ማከናወን ይችሉ ነበር። አሁን ግን ከነዚህ አንዱን ማድረግ የሚቻልበት ሁኔታ የለም ሲሉ ያነሳሉ። ከአምስት ዓመታት በፊት እንኳን በአስር ሺዎች የሚቆጠሩ ሰዎችን መሰብሰብ ተችሎ ነበር። ዛሬ ላይ ግን መቶ ሰው እንኳን መሰብሰብ አትችልም ሲሉ አክሏል። አብዛኛው የሀገሪቱ ክፍል በግጭትና ጦርነት ተዳክሟል። ይህንን ህዝብ ወደ ምርጫ ግባ ከማለት እነዚህን ችግሮች አስቀድሞ መፍታት ነው የሚያሻው። ወደ ኦሮሚያ ክልል ከሱሉልታ ያለ ወታደር ማለፍ ሳትችል ምርጫን ማድረግ እንዴት ሲሉም ይጠይቃሉ። በአማራ ሆን ባለፈው ዘመን እኔ ራሴ ደሴ ድረስ ሂጄ ቅስቀሳ አድርጊ ያውቃለሁ። ዛሬ ግን የሚቻል አይደለም። በድምሩ ከሰባ በመቶ በላይ የሚሆነው የኢትዮጵያ ክፍል ምርጫ ለማካሄድ ዝግጁ አይደለም ብሏል። የተለያዩ የፖለቲካ ድርጅቶችም ተቀራራቢ ሀሳብ አላቸው። ህወሓት ከሰሞኑ በሰጠው መግለጫ በዚህ አመት ህገወጥ ምርጫ የማካሄድ ፍላጎት እንዳለ ገልጾ ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት ነው ያለ፣ ህወሓት ተሳትፎ ትግራይ ውስጥ ምርጫ ሊካሄድ እንደማይችልና ህጋዊ ሰውነቱን የመመለስ ጉዳይም ድርድር ውስጥ እንደማይገባ ማሳወቁ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ደግሞ ከሰሞኑ የኢትዮጵያ ህዝብን ጩኸታን ባሉበት ማብራሪያቸው ሰላም የለም፣ ስለዚህ ምርጫ የለም የሚሉን ስርአተ መንግስቱን ሊያፈርሱ ወይንም ደግሞ ሊያዳክሙን፣ ለዚሁም ሊጠቀሙበት ነው ሲሉ አንስተው አመራሮቻቸውንም ሲወቅሱ ተደምጧል። ሰላም የለም፣ ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል እራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ፣ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት ነው። የሽፍታ እንቅስቃሴ እንጂ ውጊያ የለም የተለየ የሰላም እጦት የለም። ባለፉት መቶ ዓመታት እንዳለነው ነው ያለነው ሲሉ በቅርቡ የተናገሩት መሪ ናቸው። እንግዲህ ምርጫ ሲቀር ስርዓት ሊፈርስ ይችላል የሚሉት ህወሀት የጦር ወንጀለኛ ወታደሮችን በመልቀቅ የተጀመረ የጄኖሳይድ ክህደት ነው ሲል ገልጿል። የብልጽግናው መንግስት ደሞዝና ነዳጅ መከልከልን ጨምሮ የትግራይ ህዝብን የማጥፋት ፕሮጀክቱን ቀጥሎበታል ሲልም ከሷል። ሰሞነኛዎቹ የድርጅቱ መግለጫዎች አቶ ጌታቸው ረዳ በአልጀዚራ ቀርበው ያደረጉት ቃለ ምልልስን የተከተሉ ናቸው። ህወሓት ባወጡ አዲስ መግለጫውን በትግራይ ክልል የተፈጸመው ጄኖሳይድን ለመደበቅ ጥረት እየተደረገ ነው ብሏል። ከሀዲ ያላቸውና ከብልጽግና ጋር እየሰሩ የሚገኙ በሚል የገለጻቸው አካላትን የሚከሰው ድርጅቱ ከቅርብ ጊዜ ወዲህ ደግሞ የዘር ማጥፋት ወንጀሎች እንዲደበቁና እንዲጠፉ ለማድረግ እየሰሩ ናቸው የሚል ክስ አክሏል። የብልጽግና መንግስት ተልእኮን ተቀብለው ክልሉን ወደ ሁከትና ብጥብጥ ለመክተት እየሰሩ ነው የሚለው ህወሀት ይህ ግን በህዝቡ ጥረት እንደሚከስም እናረጋግጣለን ይላል። ህዝቡን ክደዋል የሚላቸውና በስም ግን ያልጠቀሳቸውን እንዲያም ሁኖ በጊዜ አስተዳድሩ ወቅት ስልጣን ላይ የነበሩ ሲል ያነሳቸውን አካላትን በስልጣን ላይ ባሉበት ወቅት መሰል ተግባራትን ፈጽመዋል ሲልም ይፈርጃል። በትግራይ ህዝብ ላይ ከባድ የሚባል የጦር ወንጀል ድርጊት ፈጸሙና በትግራይ ክልል ውስጥ ይዋጉ የነበሩ ምርኮኞ ወታደሮች እንዲለቀቁ አድርጓል የሚለውን በምሳሌነት በማንሳት በየካቲት 2016 የነበረው የትግራይ ጊዜያዊ አስተዳደር የታላቁ ሩጫ ፎቶሾፕ በሚል አገዛዙ በአዛዦቹ በኩል የሚገልጻቸው ከአንድ መቶ የሚልቁ የመከላከያ ሰራዊቱ ምርኮኞችን መልቀቁ የሚዘነጋ አይሆንም። ህወሓት በትናንቱ መግለጫው ሲቀጥል፣ እነዚህን የጦር ወንጀለኞች ሲለቀቁ ያላቸውን አካላትን በአሁኑ ወቅት ደግሞ የጠላትን ተልእኮ ተቀብለው ራሳቸውን እያዋረዱ ናቸው፣ ህዝቡ ይመክታቸው እያለ ቀጥሏል። ተገኝተዋል የኢትዮጵያ መንግስት የትግራይ ህዝብን የማጥፋት ፕሮጀክቱን ቀጥሎበታል። የስምምነቱ ነጥቦች መጣሳቸውም እንዲሁ በሚል ያቀረበው ደግሞ ሌላኛው ሲሆን የቅርብ ምሳሌ ያደረገው ደግሞ የመንግስት ሰራተኞች ደሞዝና የነዳጅ ክልከላን ነው። ጄኔራል ታደሰ ወረደ ከሰሞኑ አክሱም ላይ ባደረጉት ንግግር ከፌደል መንግስቱ በኩል ውጥረትን የሚያባብሱ ተግባራት እንደቀጠሉ ናቸው። ለምሳሌ የሰራተኞች የደሞዝ ድጎማ ለሁለት ወራት አልተላከም። ይህ የነውሮች ሁሉ ነውር ነውና በአፋጣይ ሊታረም ይገባል ሲሉ መግለጻቸው ይታወሳል። ፕሬዚደንት ታደሰ ወረደም ጫናው በደሞዝ አለመክፈል ብቻ የተወሰነ አይደለም፣ የገንዘብ ፍሰት እጥረት በመባባሱ ባንኮች ገንዘብ በማጣት ነዋሪዎች የራሳቸውን ገንዘብ እንኳን እንዳያወጡ ወይም እንዳይጠቀሙ መከልከላቸውን አክሏል። የትግራይ ጊዜያዊ አስተዳደር ያለውን ሰላም ለመጠቀም የሚያደርገውን ጥረት እንደሚያጠናክር ገልጸው፣ ይሁን እንጂ አስተማማኝ የሆነና ዘላቂ ሰላምን ለማረጋገጥ የፌዴራሉ ሚና ከፍተኛ ነው ሲሉ መግለጻቸውም ይታወቃል። ባለፈው ሳምንት የትግራይ ጊዜያዊ አስተዳደር አዲሱን የፌዴራል መንግስት የሰራተኞችን የደሞዝ ማስተካከያ ሙሉ በሙሉ ለመተግበር እንደማይችል ሲያሳወቅ ከብልጽግናው መንግስት በኩል ሳይላክ የቀረውን ገንዘብ በተመለከተ ገልጾ ነበርም። ክልሉ ሁለት ወጣቶች ከማርበርግ ቫይረስ በሽታ ገግመው ከህክምና ማዕከል ወጥተዋል ሲል አሳውቋል። የዓለም የጤና ድርጅትን በጉዳዩ ላይ ማብራሪያ ሰጥቷል። የደቡብ ኢትዮጵያ ክልል በማርበርግ በሽታ ተይዘው በለይቶ ማቆያ የህክምና ድጋፍ ሲደረግላቸው የነበሩ ሁለት ወጣቶች ከቫይረሱ ነፃ መሆናቸው ተረጋግጧል ሲል ገልጿል። ክልሉ በማርበርግ ቫይረስ ተይዛ በህክምና ላይ የነበረችው የ15 ዓመት ታዳጊም ከበሽታው በማገገም ከህክምና ማዕከል ስለመውጣቷም አክሏል። ቢሮው በትናንት መግለጫ ተጠቀው በአምላክ ምትኩ የተባለች 15 ዓመቷ ታዳጊ ቫይረሱ ተገኝቶባት ህክምና ክትትል ሲደረግባት እንደነበር ያነሳል። የክልሉ ጤና ቢሮ እንደሚለው ከሆንም የበሽታውን ምልክት በማሳየቷ ህክምና ሲደረግላት ቆይቶ የላብራቶሪ ምርመራ ተደርጎላት ከቫይረሱ ነፃ መሆኗ በመረጋገጡ ነው ከክትትል ማዕከሉ እንድትወጣ የተደረገው። በዚህም የ15 ዓመቷ ታዳጊን ጨምሮ ሶስት ሰዎች በተደረገላቸው ህክምና ከማርበርግ ቫይረስ ማገገም ችለዋል ተብሏል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አደሃኖም የ15 ዓመቷ ታዳጊ ከማርበርግ ቫይረስ አገግማ ከሆስፒታል ስትወጣ ማየት አበረታች ነው ሲሉ ገልጿል። የኢትዮጵያ ጤና ሚኒስቴር ከቫይረሱ መከሰት በኋላ የሰጠውን ምላሽ ያደነቁት ዶክተር ቴድሮስ የሚኒስቴሩ ምላሽ እንደሚያሳየው ከሆነም ሰዎች እርዳታ ሲያገኙ የማገገም እድላቸው በእጅጉ ይጨምራል ሲሉም ነው የገለጹት። የዓለም የጤና ድርጅት ህሙማን ደህንነቱ የተጠበቀና ውጤታማ ህክምናን እንዲያገኙ ለጤና ሰራተኞች መድኃኒቶችና ግባቶችን በማቅረብ መንግስታትን መደገፉን እንደሚቀጥልም አሳውቋል። ሚኒስትር ደግሞ ትናንት አንድ መቶ አርባ ሰዎች ላይ በተደረገ የላብራቶሪ ምርመራም በቫይረሱ የተያዘ ሰው አለመገኘቱን ገልጿል። ቫይረሱ በጅንካ ከተማ ከተገኘበት ጊዜ አንስቶም በአጠቃላይ ከተደረጉ ወደ አምስት መቶ የሚጠጉ የላብራቶሪ ምርመራዎች አስራ ሁለት ሰዎች ላይ ቫይረሱ ሲገኝ፣ ስምንት ሰዎች በበሽታው ህይወታቸው አልፏል። በአሁኑ ሰዓትም አንድ ሰው በህክምና ላይ እንደሚገኝ ተገልጿል። አሜሪካን ማጥቃት የሚችል ሚሳኤል ታጥቀናል ሲሉ ኪም ጆንግ ኦን ገለጹ። የሰሜን ኮሪያው መሪ ኪም ጆንግ ኦን ሀገራቸው የአሜሪካን ምዕራብ ጠረፍ ድረስ ሊደርስ የሚችል ሚሳኤል እንዳላት መናገራቸው ታውቋል። ኪም ጆንግ ኦን ይህንን የተናገሩት የሰሜን ኮሪያ የአየር ኃይልና የሀገሪቱ ገዢ ፓርቲ የሆነው የሰራተኞች ፓርቲ የተመሰረተበት ሰማንያኛ አመት ዓመት ክብረ በዓል ላይ ነው። ኪም ጆንግ ኦን በዚህ ወቅት ባደረጉት ንግግር የሰሜን ኮሪያ የአየር ኃይል አዲስ ስትራቴጂካዊ መሳሪያዎችን መታጠቁን አክሏል። ዚህ ሳምንት ሰሜን ኮሪያን የጎበኙት የሩሲያ ህግ አውጪዎች ሀገሪቱ እስከ አሜሪካ ምዕራብ ጠረፍ ሊደርስ የሚችል ሚሳኤል በቅርብ ጊዜ ውስጥ ለመሞከር አቅዳለች ብለው ነበር። ለረጅም ርቀት ሚሳኤል አዳዲስ ሙከራዎችን እያዘጋጁ ነው፣ ሚሳኤላቸው የአሜሪካን ምዕራብ ጠረፍ ሊመታ እንደሚችል የሚያረጋግጡ የሂሳብ ስሌቶችን እንኳን ሰጥተውናል ሲሉ የሩሲያ ዱማ ዓለም አቀፍ ጉዳዮች ኮሚቴ አባል መናገራቸውንም የመገናኛ ብዙሀን የዘገቡት ጉዳይ ነው። አሜሪካ በበኩሏ ሰሜን ኮሪያ ከአሜሪካ ጋር ያለውን ርቀት የሚሸፍን ሚሳኤል የመገንባት አቅም እንዳላት ግልጽ ነው። ነገር ግን ሰሜን ኮሪያ አሜሪካን በኒውክሌር ጦር መሳሪያ ኢላማ ለማድረግና ለመምታት የሚያስፈልገውን ቴክኖሎጂና አቅም እንዳላት እስካሁን አላሳየችም ትላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።